አትላንታ ጆርጂያ የሚገኙ የቢላሉል ሐበሺ ጀማዎች በነገው ዕለት ጁምዓ ያዘጋጁት ታላቅ የኢፍጧር ፕሮግራም አለ። ይህንን ፕሮግራም ሀሩን ሚዲያ ከቦታ ሆኖ ለማስተላለፍ እንዲሁም ደግሞ እኔም እዛ ፕሮግራም ላይ መልእክት ለማስተላለፍ በዛሬው ዕለት ወደ አትላንታ ደርሻለሁ። እንግዲህ በመጀመሪያ ደረጃ አላህ ስብሃነወተዓላ እናመሰግነዋለን። በመቀጠል ደግሞ እዚህ ፕሮግራም ላይ እንዲሳተፍ ሀሩን ሚዲያንም በመጋበዛቸው ጠዋት ላደረጉልኝ ማቀባበል እጅግ አድርጌ እያመሰገንኩ ዛሬ በዚህ ምሽት የተገናኘንበት የፕሮግራሙ አዘጋጅ ኮሚቴዎች ነገ የሚካሄደውን ፕሮግራም አስመልክቶ የሚሰጡት ጋዜጣዊ መግለጫ የሚያስተላልፉት መልእክት ይኖራል። ኢንሻ አላህ እሱን አብረን እንከታተላለን። በዚህ በአትላንታና በጆርጂያ አካባቢ ላላችሁ የነገው ፕሮግራም ላይ እንድትገኙ እንግዲህ እኔም በዚሁ አጋጣሚ ጥሪ እናስተላልፋለሁ። የእናንተን ፕሮግራም ለመሳተፍ ነው የተገኘሁት። በዚህ ፕሮግራም እንድትገኙ አደራ እያልኩኝ የፕሮግራሙ ዓላማ ምንድን ነው፣ እየተደረገ ያለው ዝግጅት ምን ይመስላል የሚለውን እዚህ እንግዲህ ጠንካራ የሆኑ ወንድሞች እንዲሁም እህታችንም አለች አብረው፣ እዚህም ካሜራ ላይ የሌሉም እህት ወንድሞች አሉ፣ ብዙ ስራ እየሰሩ ነበር። ከነሱ ጋር ቆይታ እናደርጋለን ኢንሻላህ በቀጥታ ወደ እነሱ አልፋ አለሁኝ ራሳቸውን እያስተዋወቁን የነገውን ፕሮግራም አስመልክቶ ያለውን ዝግጅት ይገልጹልናል። የሚሰጡትን ጋዜጣዊ መግለጫ እንከታተል ኢንሻአላህ። መልካም ቆይታ። አመሰግናለሁ ብራዘር አብዱራሂም፣ ማሻአላህ፣ ከዛ እዚህ ድረስ ይህንን ትልቅ ዝግጅት ለማዘጋጀት ይህንን ትልቅ ዝግጅት ከእናንተ ከወንድሞች ጋር ሆኜ አብሬ አብሬ ሆኜ እከታተላለሁ ብለህ ይህን የእኛን ፕሮሞት ለማድረግ እዚህ ድረስ ስለመጣህ እጅግ በጣም አድርገን ልናመሰግንህ እንወዳለን። ይሄ የምታየው እንግዲህ ስትሮንግ ኮሚኒቲ እዚህ ጋር ኮሚቴ ደፋ ቀና ብሎ በጣም በጣም በጣም አመቱን ሙሉ ማለት ይቻላል ጊዜውን ሁሉ ሰውቶ ከቤቱ ያለውን ከልጆቹ ሰዓት ወስዶ ያላሰለሰ ጥረት በማድረግ ይኸውና ዛሬ እንደምታየው ነገ ትልቅ ለምናደርገው የኢፍጣር ፕሮግራም ዝግጅታችን አጠናቀን እንግዲህ አጠናቀን በነገው እለት ኢንሻ አላህ የመላ የአትላንታና አካባቢዋ ያሉ ነዋሪዎችን እየተጠባበቅን መሆኑን ስንገልጽ በታላቅ ደስታ ነው። እንሻላ እንግዲህ እኛ ሁላችን እኛ ሬዲ ነን። አትላንታ ያለ ሰው ሁሉ ኢነርጂቲክ ሆኖ ኢነርጂቲክ ሆኖ ሁላችሁም አንድም ሰው ሳይቀር ህፃን፣ አዋቂ ቤታችሁ ቤታችሁ ፓርኪንግ ላት እንግዲህ ብትጠሩ ኢፍጣር ብትጠሩ ስለማይበቃችሁ እዚህ ግን ሙሉ

አማ በውድ ወንድሞች እህቶቼ፣ ዛሬ ለትልቅ ፕሮግራም ነው እዚህ የተገናኘው። በአጋጣሚ ወንድማችን አብዱራሂም አሕመድ የሀሩን ሚዲያ አዘጋጂ በመሀከላችን ይሄን ትልቅ ስራና ትልቅ ዓላማ ስለሰማ ለምን እኔስ አልሳተፍም ብሎ የሚዲያ ሽፋን ሊሰጠን ስለመጣ በኮሚቴው ስም በጣም በጣም ላመሰግነው እወዳለሁ እንሻ አላህ አላህ አጅሩን ያብዛለት በተረፈ ዛሬ እንዲሁ ከሙስጠፋ ማሕሙድ እና ፋጥማ ቤት ተገንተን በጥሩ ሁኔታ አፍጥረን ዛሬ አስራ ሦስተኛውን የረመዳን ቀን ፈጽመናል እንሻ አላህ ነገን የጁምዓ ማታን ዝግጅት እየተጠባበቅና ያለው ይህ ፕሮግራማችን አላማው ትልቅ እና ሰፊ የሆነ ሩቅ መንገድ የሚሄድ እና ለልጆቻችን ለልጅ ልጆቻችን ትልቅ አሻራ ጥለን ለማለፍ የምንፈልግ ጉዳይ ነውና እንሻ አላህ ይሄ የኢፍጣር ፕሮግራም በሚል እንሻ አላህ የሰው እኛ አሁን ሶስተኛ ዓመታችን ነው። አንደኛውና ሁለተኛው አመት ስናይ የነበረው ፊድባክ እንድንቀጥል ስለገፋፋን ለምን ትልቅ ሴንተር አቋቁመን እስላማዊዎች የሆነ ትምህርቶች የሚሰጡበት ልጆቻችን የሚጫወቱበት፣ የሚተዋወቁበት እስላማዊ ትምህርቶችን እንዲማሩ ዘመናዊም ጭምር አድርገን ልናዘጋጅ ስለተዘጋጀን እንሻአላህ ሁሉም ሰው ልጄ የልጄ ሊጠቀሙበት ይችላሉ። እኛም አዛውንቶች እየተገናኘን ምንጫወትበት

አንድ ከሆናችሁ ግን አንድ ኃይል ይኖራችኋል። ስለለናላህ በእስልምና ገመድ ተሳስረን እንሻ አላህ በአትላንታ ላይ ትልቅ ትልቅ ሴንተር እናቋቋማለን ብለን ለአትላንታ ብቻ ሲሆን ለአካባቢው ለአትላንታ ብቻ ሳይሆን ለአካባቢው በነ ሳውዝ ኮሮላና ኖርዝ ኮሮላና በናሽቢል በሜከን በተለያዩ በአለባማ ሁሉ ያሉ እዚህ መጥተው እንድምናከብር እንሻአላ ዛሬ እንኳ ባይችሉ ቀጣይነት ስላለው እንገናኛለን ብለን እናስባለን። ለዚህ ጉዳይ ደፋቀና እያሉ ለዚህ ደረጃ ላደረሱት ኮሚቴዎች በሙሉ አጠገቤ ላሉትም ለሌሉትም ከፍ ያለ ምስጋና አቀርባለሁኝ። አመሰግናለሁ ብስሚላህ አሰላቱ ወሰላም አላ ሴዲ ረሱላ ላ ላ ወሰለም ነገ የሚቀርቡት ምንድን ናቸው፣ ምንስ ተዘጋጅተናል በሚለው እኛ ኮሚቴዎቹ በተቻለን መጠን ለሁሉም ለማስደሰት ከፍተኛ ጥረት አድርገናል። ኢንሻአላ ይሳካል። ልጆች ደግሞ በተመለከተ ከሃይስኩል ስኩል ካሌጅ ውስጥ ያሉ በሙሉ ቮለንተሪ እንሆናለን ብለው ራሳቸው ተመዝግበው እናንተን ለማስተናገድ ዝግጁ ናቸው። በፓርኪንግ በቂ የሆነ ፓርኪንግ ተዘጋጅቷል። በሴኩሪቲ በተመለከተ ሶስት ፖሊሶችን ውጭ የሚቆሙ የሚያስተናግዱ የሚጠብቁ ፖሊሶች ኦልሬዲ በሴኩሪቲ በኩል ምንም አይነት ችግር እንደማይኖር ከወዲሁ ልንገልጽላችሁ እንችላለን። ሕጻናቶች የሚጫወቱ የሚባሩቁ ልጆች ካሉ ደግሞ ለእነሱ ሊጫወቱበት የተዘጋጀ ሰፋ ያለ ቦታ አዘጋጅተናል፣ እና ሁሉም ሰው ምን አትላንታ እና አካባቢ የሚኖር ሰው መጥተን በአንድነት በሰላም በክብር ሰላታችን ሰግደን አፍጥረን ተደሳስተን እርስ በርስም ተጫውተን ምንለያይበት ቀን ይሆናል። ዝግጅታችን በሁሉም በኩል ተጠናቋል። ኢንሻአላህ ከኔ የቀረው ወንድሞቼ እና እህቶቼ ይሞሉበታል። እዚ አጠገብ ያሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቢላሉል ሐበሺ ወንድሞቼ እህቶቼ፣ ሁላችሁም አልሀምዱሊላህ ደፋ ደፋቀና እያላችሁ ነው። አብዱራሂምም ጀዛክላሁ ኸይር ከዲሲ መጥተህ እኛን ለማስተናገድ አላህ ጀዛክላ አላህ ጀዛህን ይስጥህ። እኔ ማለት የምፈልገው እኛ ልጆቻችንን፣ አባቶቻችንን፣ እህቶቻችንን፣ እናቶቻችንን፣ እህቶቻችን ሁሉንም ወንድሞቻችንን ለማስተናገድ በጣም ዝግጁ ነን። ሁሉ ነገር አዘጋጅተናል። ደፋቀና ብለን እንሰራለን ጥረን እና ምንም ነገር የሚጎድል ነገር የለም። እንሻላህ፣ ቢላሉል ሐበሺ በትልቅ ቦታ ደርሶ፣ ኢንሻላ ደግሞ እንደገና የራሳችንን ቦታ ይዘን ደግሞ እንደገና እዛ አድርገን ኢንሻላ አራት ሺህ ሰው ለመጥራትም ተዘጋጅተን የምናረገውን ጎላችንን አላህ ያሳካልን እና ጀዛከላሁ ኸይር። በቃ እኔ የምለው ሌላ ምንም፣ ለልጆችም ምግብም ተዘጋጅቷል፣ ለአዋቂ ምግብ ተዘጋጅቷል። እኛም ጥረን ልናስተናግድ ሬዲ ነን። እና በቃ ምንም የምለው ነገር የለም፣ ሌላ ጀዛከላሁ ኸይር። አሰላም አለይኩም። አሰላሙ አለይኩም። እንግዲህ እኔ ከወንድሞቼ ከእህቶቼ ጋራ አንድ ላይ ሆኜ ለዚህ ኮሚቴ በዚህ ኮሚቴ ተሳትፌ ኮሚኒቲውን ለመርዳት በመብቃቴ በጣም ደስተኛ ነኝ፣ እድለኛ ነኝ። እንግዲህ እንደምታውቁት የኮሚኒቲ ስራ በአንድ ኮሚቴ ተጀምሮ የሚያልቅ አይደለም እና እኛ እንግዲህ እዚያ አድርሰነዋል እና በነገው እለት በአትላንታ የምትገኙ አበሻ ሙስሊሞች እስካሁን ያላወቁ ወንድሞቻችን፣ እህቶቻችን፣ ጎረቤቶቻችን ካሉ አሁንም ጊዜ ስላለ ያረሳችሁት ሰው ካለ ይህንኑ ለእናንተ አሳይመንት እንስጥ እና ለሁሉም ነግራችሁ በዝግጅቱ ቦታ ላይ እንዲገኙልን በድጋሚ እናስታውሳችኋለን እና እኛ ተዘጋጅተናል። እንደተባለው ስድስት ሰዓት ተኩል ላይ ማለት ነው። ከዛ ጀምሮ በቦታው ላይ ተገኝታችሁ ያዘጋጀነውን ዝግጅት ፉጡር ተካፍላችሁ በሰላም ተደስታችሁ ወደ ቤታችሁ እንድትመለሱ እንግዲህ አላህን እንለምናለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። በመጀመሪያ ቴንክ ዩ ለማለት የምወደው ወንድማችን አብዱል ከሪም ጀዛክሙላ ሄረን ከዲሲ ተነስተ ለእኛ ፕሮግራምን ለማስተናገድ ስለመጣህ እናመሰግናለን። በተረፈ ወንድሞቼ ያው ገልጸውታል። የሚደጋገም ነገር ብዙም የለም። አልሐምዱሊላ እኛ ሬዲ ነን። ያው አልሐምዱሊላ በሞላ ጎደል ሁሉም ነገር ተዘጋጅተዋል። እንሻ አላ በምግቡም በኩል ተዘጋጅተዋል። ማሻላ ዶኔሽንም ጥሩ አግኝተናል። አልሐምዱሊላ ያው በሱም በኩል ሁሉም ነገር ጥሩ እየሆነ ነው ያለው። በሌላው ደግሞ ያው ስንመጣ እንሻ አላ ያው በነገው ለት ብዙ ክራውድ አለ። እንግዲህ ያላ ካለ ዊ ኤክስፔክት ኦቨር 2,000 ፒፕል ነው የሚመጣው እንሻ አላ ሲመጣ ሁሉም ሰው ዲስፕሊን ቢኖረው ኢንሻ አላህ ግፊያ እንዳይኖር፣ አንዱ አንዱን እየጠበቀ በእስልምና በኩል ያለው ነገር ያው ተርቲቡን ጠብቀን ብንሄድ በነድ እላለሁ። ኢንሻ አላህ እንግዲህ በተረፈ አላህ ለነገ ሰው ይበለን ኢንሻ አላህ ሰላም አለኩም بسم الله አልሐምዱላሂ ያው በመጀመሪያ አብዱራሂም ነው አመሰግነው። ይህ ሁሉ መንገድ ተጉዞ ለሙስሊሙ ድምፅ ለመሆን የሙስሊሙን እንትን ማሻአላህ እዚህ ድረስ ስለመጣ በጣም እናመሰግነዋለን። በኢፍጣሩ ላይ እንደምናውቀው ፍጣሩና ይሄ ፍጣር ታላቅ ፍጣር ነው። የአብሮነት ይፍጣር ነው እና ሁላችንም በአንድ የሚያሰባስበን ይፍጣር ነው እና በአንድ ኸይር ስራ በረመዳን ላይ የምንሰባሰብበት ነው ያው እንደምታውቁት ቢላል ትልቅ ህልም አለው። እንደ ስማችን ትልቅ ራዕይ ይዘን የተነሳ ነው። በአጠቃላይ ቢላል ህብረተሰቡ በስፋትና በጥናት የሆነ ትልቅ ተቋም ለመፍጠር ነው። ሰፊ ሁሉንም የሚያካትት አንድነትን፣ ፍቅርን፣ ሰላምን እና በምንም ነገር ሳንለያይ አንድ የምንቆምበት ነው እና ይሄ የከፍታችን ልኬት የምናሳይበት ቢላል ተቋም ስለሆነ ኢንሻ አላህ በዚህ ቀን ሁላችሁም ተገኙ። ቤተሰቦቻችሁን ልጆቻችሁን ይዛችሁ ለልጆችም የተዘጋጀ ጥሩ ቦታ አለ። ልጆች እንደፈለጉ እንዲጫወጡ የራሱን የቻለ መጫወቻ ኢንዶር ተዘጋጅቶላቸዋል። እንዲሁም ለአዋቂዎችም ቢሆን ጥሩ ቦታ ተዘጋጅተዋል። ኢንሻአላህ መስተንግዶችን ጥሩ ነው የሚሆነው። ኢንሻአላህ ይሄ ረመዳን ነው። አላህ ነገ ያገናኘናል። ጀዛኩሙላህ ኸይረን። ሰላሙ አለይኩም።

አሰላሙ አለይኩም ረመቱላ ወበረካቱ። በመጀመሪያ አብዱራሂም እናመሰግናለን ከዲሲ ይህንን ፕሮግራም ለመዘገብ መምጣትን። ያው ድግግሞሽ እንዳይሆን ሁላችንም ዓላማችን ያለው እዚህ የአትላንታና ዙሪያ ያሉ የሀበሻ ኮሚኒቲ በአንድ ቦታ ተሰብስቦ ባህሉን በጠበቀ እስላማዊ የሆኑ ነገሮችን በጠበቀ ልጆችን እንዴት እናደርጋለን? ወልደናል፣ ተዋልደናል፣ ያንን እንዴት እናሳድጋለን የሚለውን ዓላማ ያነገበ ነው። ሁለት ዓመት ሙሉ ባለፈው ዓመትም ሁለት አድርገናል። በሁለቱ እንዳየነው ሰው ፍላጎት አለው፣ የሚያሰባስብ ሰው እንዳጠ ነው የታየ ነው። ስለዚህ ያንን ለማሰባሰብ እየሞከርን ነው። ኢንሻአላህ ማሳካል ብለን እናስባለን። አሁን እኔ ማለት የምፈልገው ባለፈው ሁለት ዓመት አንድ ላይ ሆነን በልተን ተመራርቀን ተለያይተናል በዚህኛው አመት ግን ሁሉም ሰው ሲመጣ ምግቡን በልቶ ጠጥቶ ለመሄድ ሳይሆን በቀጣይ በራሳችን ቦታ የኖሮን ስንትር ኖኖን በልተን የምንለያይ ሳይሆን እዚው ዱዓ ለማድረግ ልጆችን ለማስተማር ቁርጠኛ ወኔ ይዞ እንዲመጣ ከአሁኑ አሳስባለን አሰላሙ አለይኩም ወረሕመቱላሂ ወበረካቱ አሰላሙ አለይኩም ወረህመቱላህ ወበረካቱ ቢስሚላህ ሰላት ሰላም አለ ረሱሊላህ ወሰለም። የአትላንታና አካባቢ የምንኖር ሙስሊም ጀማዓዎች ይህን ዓላማ ስናስብ በቁጭትና በእልህ ሙስሊም ሕጻናት ልጆቻችን ነገ የት ነው የሚወድቁት? ምንድን ነው መሆን ያለባቸው? በአህላቅ በዲን ተኮትኩቶ እንዲያድጉ ልጆቻችን መሰረት መጣል አለብን ብለን ነው የተነሳ ነው። ይህም ስንነሳ እኛ ምንም ከእናንተ ያው ብዙ ሰዎች አሉ ከዛ ውስጥ እኛ ችሎታ ኖሮን አደለም፣ የተሻለ እውቀት ኖሮን አደለም። ግን በቃ በውስጣችን ያለውን እልህ እንትን ብለን ተሰባስበናል። በእኛው መሀል ከእኛ የተሻሉ ሰዎች እንዳሉ እናውቃለን። ከጎናችን ሆኖ ይህን እናሳካ አደራ ላለሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ አሰላሙ አሌይኩም ረህመቱላሂ በረካቱ። ነገ እንግዲህ በትልቅ ደረጃ እየጠበቅ ነው ያለው የአፍጥር ፕሮግራም ላይ መላው የአትላንታ ህዝብ እንድትገኙልን በአክብሮት ጠርተናቸዋል። ሰዓታችሁን አክብራችሁ እንድትገኙ ለልጆቻችንም የመጫወቻ ቦታ ዝግጅት አድርገናል። ኤቭሪቲንግ ጨርሰናል እናንተን ነው የምንጠብቀው። ኢንሻላህ ነገ አላህ ያገናኘን። ሰላም አሌይኩም እንግዲህ እስካሁን ያያችሁት እነዚህ የሚያምሩ ወንድምና እህቴ እንዳያችሁት ያሉት ነገር ሁሉ የሁላችንም ቤዚክ አይዲያ አንድ አይነት ነው። ማሻላ እንግዲህ እኛ ፏ ብለናል፣ ደስ ብሎናል። የእናንተን መምጣት በጉጉት እየተጠባበቅን በአሁኑ ሰዓት እንጠብቃቸዋለን። የልጆ ለልጆቹ አያስቡ ነገር የሚቦርቁበት የሚፈነጥዙበት፣ ልክ እዛ አድቨርታይዚንጉ ላይ እንዳለው መሐመድ አብደላ ተክቢር ያለው ነገር ታስታውልሳላችሁ። ልክ እንደዛ ፏ ያለ ነገር ቆንጆ ወጣት ልጆቻችን ደግሞ ሐፊዞች ነው ተራዊውን የሚያሰግዱን። ስለዚህ እያንዳንዳችን ሰላት እስኪያልቅ ድረስ ፔሸንት አድርገን ሁላችንም ልጆችን በመጠበቅ እንደተባበሩን። ወጣቶች መታችሁ ደግሞ አግዙ። ምን እናድርግ በሉን። እዛ ጋር ቬስት የለበሱ ወንድሞች አሉ። እነሱን ጠይቋቸው፣ እዚህ ጋር ከምታዩን ሰዎች ማለት ነው። ማሻላ እንግዲህ በጣም በጣም ቆንጆ ጊዜ፣ በተለይ ለልጆቹ የሚዘሉበት ነገር ከአሁኑ እኔ ራሴን ልጅ በሆንኩ አሰኝቶኛል። አሰላሙ አለይኩም። ቦታው ደግሞ ቦታው 720 ሃምብሪክ ሮድ ስቶን ማውንቴን ጆርጂያ ነው። ሰአቱ ሰብንት ተሪ እባካችሁም፣ በጊዜ ነው ምክንያቱም የፓርኪንግ ቦታ እንደምታውቁት ነው የአትላንታ ነገር ቦታ እንግዲህ ሁሉ ነገር አዘጋጅተናል፣ በጊዜኑ ውስጥ ፓርክ ለማድረግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻ አላህ ወንድሞችም እህቶችም ጥሩ ንግግር ነው ያደረጋችሁት። ማሻ አላህ፣ ዓላማችን ያው ግልጽ ሆኗል። እንግዲህ የወደፊት ትልቅ ስራ ይጠብቀናል። እሱን ለመስራት ነው እንሻ አላህ እሱን ለማቋቋም ደፋ ቀና እያላችሁ ሴቶችም ወንዶችም ከዲሲ ሳይቀር አብዱራሂም መጥቶ እየበረረ ነው ተገኝቶልናል። እጅግ እጅግ በጣም ደስ ብሎናል። እሱንም አላህ አለማውን ያሳካለት። ሁላችሁም እንግዲህ አደራ ብለናል። አትላንታና አካባቢያው በሙሉ ላሁን ነው። ለሚቀጥለው ግን ስቴቶች በሙሉ ወደዚህ እንደሚመጡ እርግጠኛ ነኝ። አላህ አጅራችሁን ያብዛላችሁ። የረመዳኑ ተጠቃሚ ከዚህ ፕሮግራም

እንግዲህ በመጨረሻ ማለት የምንፈልገው ነገር ምንድን ነው? ሁላችሁም እንድትመጡ ነው። ይህ ዝግጅት ከምን ጊዜውም በላይ በጣም ቆንጆ ከመሆኑ የተነሳ ሀሩን ሚዲያ እዚህ ድረስ መምጣቱ ያ ምን ያህል ትልቅ ደረጃ እንደደረስን የሚያሳይ ነው። ሀሩን ሚዲያ ደግሞ ነገ ይህንን ላይቭ በቀጥታ ስለሚያስተላልፍልን ያ ራሱ ትልቅ ትልቅ ለእኛ እድል ነው ብዬ ነው መገምተውና ሁላችሁም ይሄንን ቀን ደመቅ ብላችሁ መታችሁ ይሄንን ቀን የምታበሩት እንዲሆን ልን ስንል ባላ ስም ጠይቃችኋለሁ። ሌላው ውድ እንግዲህ ይሄንን ቢላል አልሀበሻን በብዛት አስተዋወቀ ብዬ የማስበው በሰዎች በአትላንታ ሰዎች ጭንቅላት ውስጥ አለ ብዬ መገምታቸው ሁለት ሰዎች ሁለት ናቸው። አንደኛው አብድላ ተክቢር ነው። ሁለተኛው አብዱራሂም ነው። እዚህ ወንድማችን ማሻላ ሀሩን ሚዲያ። በዚህ ሚዲያ ገባን ማለት እኛ ነገ ያሰብነው ነገር ተሳካ። ለምን መልእክታችን ኤቭሪዌር ደረሰ ማለት ነው። ምን ያህል ሲሪየስ እንደሆነን ተጀምሮን እንደማይ ይህንን ነገር ጀምረን ከዳር እንደምናደርሰው በእናንተ ስም ቃል እንገባለን። ማሻላ አብደላ ተክቢር ደግሞ እዚህ ለሁሉም ሰው ያንተ ትልቅ አስተዋጽኦ ስላለ እጅግ በጣም አድርገን በአላህ ስም እናመሰግናለን። ሀሩን ሚዲያ ውድ ወንድማችን አብድረሂም ማሻ አላህ ይጨምርልህ። አላህ በሄድክበት ያሰብከውን ሁሉ አላህ ያሳካልህ። በጣም በጣም እጅግ ትሁት የሆነ ሰው ማሻላህ ሁሉንም አክባሪ እኛ ደግሞ ነገ ለሀሩን ሚዲያ ምን እናደርጋለን የሚለውን እርስ በእርሳችን እዚህ መነጋገር መቻል አለብን እሱ አክብሮ እንደመጣ እኛም ይሄንን ሚዲያ እንዴት አድርገን ነው ልናሳድግ የምንችለው ወንድማችንን እንዴት አድርገን እንረዳዋለን ቢኮዝ የሙስሊሙ ልሳን ነው እንደምታዩት በአሁን ጊዜ አዲስ አበባ ላይ የተለያየ አይነት ነገሮች አሉ እና ሁሉንም ነገሮች ልናውቅ የምንችለው እንደዚህ አይነት ሚዲያዎች ኖረው ያንን ነገር ስናውቅ ነው ያጀማ ስለዚህ ሁላችንም ኢንሻ አላህ ዱዓ እናድርግ ለወንድማችን። ወንድማችን አክብረን ስለመጣ አላህ ያክብረ እጅግ በጣም ደስ ብሎናል ስላየነ ሁልጊዜ ከኛ ጋር ብትኖር ደስ ይለናል። እንግዲህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ተመልካቾቻችን፣ ይህን ፕሮግራም በቀጥታ ስርጭት ስከታተሉ የቆያችሁ እንግዲህ በአትላንታ ጆርጂያ የቢላሉል ሐበሺ አዘጋጅ ኮሚቴዎች ምን ያህል ዝግጅት እንዳደረጉ ጭምር ቀደም ሲል ገልጸውላችኋል። እኔም ከመጣሁ በኋላ እያየሁ ነበር ያለውን ዝግጅት። ስልካቸው ራሱ አላረፈም መሀል ላይ ጭምር እንግዲህ የስልክ ድምፆችንም ስትሰሙ ነበር። ይሄ ሁሉ እንግዲህ ለዚህ ፕሮግራም ከፍተኛ ዝግጅት ሲያደርጉበት የቆየ ነው እና በፕሮግራሙ ላይ ሁላችሁም እንድትገኙ አደራ ማለት ፈልጋለሁኝ። እንግዲህ እኔም ሻ አላህ በነገው ዕለት በሚኖረው ፕሮግራም ላይ ፕሮግራም ላይ እናስተላልፋለን። መልእክትም ደግሞ ይኖረናል። አንድ ላይ ተሰባስበን ይህንም ፕሮግራም እንድናደምቅ አደራ መልእክቴ ነው። በዚሁ አጋጣሚ እንሻላ አላህ የነገውንም ፕሮግራም በሀሩ ሚዲያ በቀጥታ ስርጭት የምናስተላልፍላችሁ መሆኑን እየገለጽኩኝ አዘጋጅ ኮሚቴዎቹንም እንሻ አላህ በዚህ ፕሮግራም ላይ እንድንገኝ ሀሩ ሚዲያን ስለጋበዙን እጅግ አድርገን እናመሰግናለን።

ለዚህ እየተሯሯጣችሁ ያላችሁ ሁሉ አጅራችሁን አላህ ያብዛው። እንሻ አላህ ሮመዳን ትልቁ ወር ነውና፣ በዚህ ትልቅ ወር አንድ ትልቅ ነገር መጀመር ትልቅ አላህ ዘንድ ትልቅ ነገር አለው። ለዛውም ለኡማ ለሕዝቡ፣ ለዲነል ኢስላም ስለሆነ አላህ ይሙላላችሁ። ኢማነን ወሕቲሳመን ጾመው ከሚቆጥራቸው ከሚቀበላቸው አላህ ያርገን። ለይለት ቀድር አላህ ለሁሉም ይወፍቀው። እንሻ አላህ ይሄ ዓላማችን ተሳክቶ ሁላችንም ቁጭ ብለን ተደስተን እየተገባበዝንበት እየተጫወትንበት ልጆቻችን እየቦረቁበት የምናይበትን ጊዜ ሩቅ ሳይሆን ቅርብ አላህ ያድርግልን። ቢራሕመትከ ያ አርሐም